ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ከርማችሁልናል? ስራ እንዴት ነው? በዛሬው ዝግጅታችን አዋጭ ስለሆነው የጥጃ ቢዝነስ እንነጋገራለን። ከወንድ ጥጃና ከሴት ጥጃ የቱ የተሻለ ያዋጣል? ስራውን ለመስራት አስቸጋሪው ነገር ምንድን ነው? ስራውንስ ለመጀመር ምን ምን ያስፈልገናል? በግዢ ወቅት ማድረግ ያለብን ጥንቃቄስ ምንድን ነው? የሚሉትንና ሌሎች ከጥጃ ጋር በተያያዘ በሰፊው ልንነጋገር መተናል። እስከ ዝግጅታችን ፍጻሜ ድረስ አብራቸውን እንድትቆዩ እንጋብዛችኋለን። ዝግጅታችን ከተመቻችሁን ላይክ፣ ሰብስክራይብ እያደረጋችሁን ቤተሰብ እንድትሆኑ እንጠይቃለን። መረጃው የሚጠቅመዋል ብላችሁ የምታስቡት ሰው ካለ መረጃውን እንድታጋሩት እንጠይቃለን። አሁን በቀጥታ ወደ ዛሬው ዝግጅታችን እናመራለን። ወደ ጥጃ ስራ ከመግባታችን በፊት ማወቅ የሚገቡን የመጀመሪያውን ነገር ለእርባታው ፍቅሩ አለን ወይ የሚለው የመጀመሪያው ጥያቄ መሆን አለበት። ምክንያቱም ስራው ገቢ ማግኘት እስከሚጀምር ድረስ በውጪ ነው የሚቆየው። በተጨማሪም ጥጆቹን መንከባከብ፣ እበታቸውን መጥረግ፣ መኖ ማዘጋጀት እና ሌሎች ከጥጃው ጋር ተያያዥነት ያላቸው በርካታ ስራዎች ስላሉ ትዕግስት ወሳኙ ነገር ይሆናል። ስለዚህም የምንታገሰው ደግሞ ለምንወደው ነገር ስለሆነ ስራውን እንወደዋለን ብለን እራሳችንን መጠየቅ ያስፈልጋል። ሌላው ማወቅ ያለብን ለእርባታው አመቺና በቂ ቦታ አለ ወይ የሚለውን ማወቅ አለብን። ሌላው ለማሳደግ የምንገዛው ጥጃ ወንድ ነው ወይ ሴት ነው የሚለውንም በደንብ ማረጋገጥ መቻል አለብን። የምንገዛቸው ጥጃዎችስ እድሜያቸው በየትኛው የእድሜ ክልል መሆን አለበት የሚለውንም ማወቅ ያስፈልጋል። የሚበሉትስ መኖ ምን አይነት ነው? በቀንስ ለምን ያህል ጊዜ እንመግባቸዋለን የሚለውንም በአጽንኦት ማወቅ ይጠበቅብናል። ስለዚህም ከላይ የጠቀስናቸውን ጉዳዮች እና በተጨማሪም በተያያዥነት ሊጠቀሱ የሚችሉ ነገሮች ስራውን ከመጀመራችን በፊት ልናውቃቸው እና በቂ ዝግጅት ልናደርግባቸው ያስፈልጋል ማለት ነው። ስራውን ለመጀመር በቅድሚያ የሚያስፈልገን ቦታ ነው። ለእርባታው ምቹ ቦታ አለው ብለን ማረጋገጥ ያስፈልጋል። እንደ ሌሎች እርባታዎች ሰፊና የተደራጀ የሚል ጥያቄዎች ውስጥ ላንገባ እንችላለን። ቢሆንም በትንሹ መነሻ ካፒታል በትንሽ ቦታ ብንሰራም የቦታውን አስተማማኝነት ማረጋገጥ ያስፈልጋል ማለት ነው። አቅም ላለው ሰውና የተሻለ ሰፋ አድርጎ መስራት ለሚፈልግም ሰው ስራውን አስፋፍቶ ለመስራት የሚመከር የስራ ዘርፍ ነው። ምክንያቱም የእርባታ ቤቱን ስንሰራ በቂ የአየር ዝውውር መኖሩን፣ መኝታቸው ምቹና የማያንሸራትት መሆኑን፣ በየጊዜው የፀሐይ ብርሃን እንዲያገኙ አመቺ ሁኔታዎችን መፍጠር፣ ተረፈ ምርታቸውንም ለማስወገድ አመቺ ለመሆኑ እነዚህን ከግምት ውስጥ ያስገባ የቤት አሰራር መሆን አለበት። ይህንን ለማድረግ ደግሞ የሚያስፈልገው የመጀመሪያው ነገር ቦታ ነው። ለመመገቢያቸው ቢቻል ገንዳ ወይም ጉርቦ ቢሰራ፣ መኗቸው እንዳይዋክን ጥጆቹን በተገቢው እንዲመገቡ የመመገቢያ ቦታና የመጠጫ ቦታቸው ቋሚ አንድ ቦታ ቢሆን መልካም ነው እንላለን። መሰል የመመገቢያ አማራጮችን ማሰራት ይቻላል። ውጪ በተገቢው ቦታ ሲቦርቁ ፀሐይ ሲሞቁ ችካል ማድረግ ከቤት አሰራሩ ጋር ልያያዝ የሚገባው ነገር ነው ብለን እንገልጻለን። ሌላው የሚያስፈልገን ነገር ጥጃው ሴት ወይስ ወንድ ነው የሚለውን ማረጋገጥ ያስፈልጋል። እዚህ ጋር ማስታወስ የሚገባው ነገር የምናረባቸው ጥጃ ስንገዛ በጣም በጥንቃቄ መሆን እንዳለበት ነው። በኋላ ላይ በስፋት እንመለከተዋለን። ዛሬ የገዛናቸው ጥጃዎች ናቸው አብረውን እርባታው ላይ የሚቆዩት። ስለሆነም ግዢ ላይ በጣም ጥንቃቄ ልናደርግ ያስፈልገናል። ሌላው ስራውን ለመጀመር የሚያስፈልገን ነገር መኖ ነው። እዚህ ጋር ማስታወስ ያለብን ነገር የጥጃ እርባታ በየእለቱ ገቢ የሚያስገኝ አይነት ስራ አይደለም። ስለሆነም እስከምንሸጣቸውና ገቢ እስከምናገኝ ድረስ የመኖ ወጪ ከኪሳችን ነው የሚሆነው። ሁልጊዜ ባለመሰልቸት ጥራታቸውን የጠበቁ መኖ ማቅረብ ያስፈልጋል። ለዚህ ስራ በተጨማሪ የሚያስፈልገን ነገር እንክብካቤና ክትትል ነው። በየጊዜው በማናፈስ በማስቦረቅ ንጽህናቸውን በመጠበቅ አስፈላጊውን ክትባት ቫይታሚንና በየጊዜው የሚሰጡትን አልቤንዳዙል ቴትራክሎዛ አይቨርና የመሳሰሉትን መድኃኒቶች መስጠት ያስፈልጋል። ምክንያቱም እነዚህ ነገሮች እርባታውን የተፋጠንና የተሳካ ስለሚያደርጉልን ማለት ነው። በጥጃ እርባታ ወቅት አልፎ አልፎ የሚገጥሙን ችግሮች አይጠፉም። ለምሳሌ አዲስ የሚገቡት ጥጆች መኖ አለመልመድ ሊሆን ይችላል። በዚህ ጊዜ የተፈጥሯቸው የሆነውን ሳር፣ አረንጓዴ ቅጠላ ቅጠሎችን በመስጠት እንዲያገግሙ እያደረግን ቀስ በቀስ እንዲለምዱት ማድረግ ያስፈልጋል። እንዲለምዱትም ሁል ጊዜ በመጠኑ ከፊታቸው ላይ ማስቀመጥ ያስፈልጋል። ከቆይታም በኋላ ምግቡን መልመዳቸው ስለማይቀር ማለት ነው። በተጨማሪም ካሉን መኖች የቱን እንደሚወዱት ሞክር ናቸው። የሚወዱትን በብዛት በመስጠት ሌሎች መኖችንም ደግሞ ቀስ ቀስ እየሰጡ አጠቃላይ መኖን እንዲለምዱት ማድረግ ያስፈልጋል። ሌላው በዚህ ስራ አስቸጋሪው ነገር የጥጆች መታመም ነው። ምግብ ሲቀየርባቸው፣ የአየር ጠባዩ ሲቀየር፣ ወረርሽኝ ሲከሰት በውስጥ ሚሆን በውጭ ጥገኞች እና መሰሉ ሁኔታዎች ሲታመሙ ሊያስቸግሩን ይችላሉ። ምናልባትም ምግብ ላይ በሉልን ይችላሉ። በዚህ ጊዜ ባለመረበሽ ተገቢውን ምላሽ መስጠት ያስፈልጋል። ሐኪማቸውን በመጥራት ሕክምና እንዲወስዱ ማድረግ ተገቢ ነው። ህመማቸው የውስጥ ፓራሳይት ከሆነ አልቤንዳዞል ቴትራክሎዛ መስጠት ያስፈልጋል። ህመማቸውም ተቅማጥ ከሆነ አኪማቸው እስከሚመጣ ድረስ ጨውና ስኳር በውሃ በጥብጦ መስጠት ያስፈልጋል። እንደየእድሜያቸውና እንደየሰውነታቸው ክብደት ከ1 ሊትር እስከ 2 ሊትር ሩብ ኪሎ ስኳር በ2 የሾርባ ማንኪያ ጨው በመበጥበጥ መስጠት ያስፈልጋል። ይህም የሚወጣው ፈሳሽ አቅማቸውን ስለሚያዳክም እንዲቋቋሙት ይረዳቸዋል ማለት ነው። ሌላው ጥጆች ብዙ ጊዜ ሁሉም ነገር ምግብ ስለሚመስላቸው ፌስታል፣ ገመድ፣ ጨርቅ ቦንዳ፣ ሳር፣ ማዳበሪያ ከፊታቸው ማንሳት ተገቢ ነው። በጥጃ እርባታ ጊዜ ይሄ በጣም አስቸጋሪው ነገር ነው። ስለሆነም ለሰራተኛ ማሳሰብ ያለብን እኛም ልንጠነቀቀው የሚገባው ነገር ባዕድ የሆኑ ነገር እንዳይበሉ ልንከታተላቸው ያስፈልጋል ማለት ነው። በእርባታ ወቅት በተደጋጋሚ እንደምንገልጸው ግዢ በጣም ወሳኙ ነገር ነው። ምክንያቱም ተጠንቅቀን የምንገዛው የትኛውም ነገር በኋላ ላይ በእርባታም ጥሩ ይሆንልናል። በቸልታ በማመን በመጓጓት የምንገዛው ከሆነ ደግሞ እርባታውን ከጅምሩ በጣም ከባድ ያደርግብናል። ስለሆነም በጥንቃቄ መግዛት ያስፈልጋል። እዚህ ጋር ልናስታውሰው የሚገባው ነገር በገበያ ወይም በግብይቅት ወቅት በጣም ማታለሎችና ፌኮች ይበዛሉ። ስለሆነም ልምድ ያላቸውን ሰዎች አብረውን ቢሆኑ መልካም ነው ብለን እንመክራለን። በተጨማሪም የግዢ ቦታ ከቦታ ቦታ ስለሚለያይ ሁሉም አካባቢ የሚጠራ ዋጋ የተለያየ ስለሆነ ሁሉንም ቦታ ማዳረስ ተገቢ ነው ብለን እንመክራለን። በዚህም በተሻለ ዋጋ በተሻለ ጥራት የምንፈልገውን ጥጃ መግዛት እንችላለን ማለት ነው። በግዢ ወቅት መጀመሪያ ማድረግ ያለብን ጥንቃቄ ዝርያ ላይ ነው። ወንድም ይሁን ሴት ጥጃ በምንገዛበት ወቅት ዝርያ አንደኛው መስፈርት መሆን አለበት። ይህም ሲባል ጀርሲ ነው ወይስ ሆሊስቲክ ነው ወይም ዝርያው የተሻለ ነው የሚለውን ማረጋገጥ ያስፈልገናል። ይህንንም የምናረጋገጥበት መንገዶች ወይም ዘዴዎች አሉ። የመጀመሪያው የወለደችውን እናትየውን ማየት ነው። ምናልባት እናትየው ላትኖር ትችላለች። ይሄ በሚሆንበት ጊዜ ጥጆቹን በማየት የተሻሉ ዝርያ መሆናቸውን እና ጀርሲ መሆናቸውን ማረጋገጥ እንችላለን። ቁመናቸውን ማየት በጣም ወሳኝ ነገር ነው። ለምሳሌ አንገታቸው አካባቢ ባለው ቆዳ ዝርያቸውን ማወቅ ይቻላል። ሰፊና የተንጠለጠለ ቆዳ አንገታቸው አካባቢ ካለ ይሄ ለጀርሲነታቸው አንደኛው ምልክት ነው። የተሻለ ዝርያ ያላቸው ጥጃዎች አንገታቸው ቀጭንና ንቅል ነው። በተጨማሪም ጭራቸው አካባቢ ጀርሲዎች ድፍን ናቸው ወይም በጣም ወፍራም ናቸው። እነዚህም ጀርሲ ለመሆናቸው ሌላኛው ምልክት ነው። ሌላው ጀርሲ ጥጃዎችን ወይም ዝርያቸው የወረዱትን የምንለይበት መንገድ ጀርባቸው አካባቢ ሻኛ የሚመስል ነገር አላቸው። ቆዳቸው ወፈር ይላል። ስለዚህም በግዢ ወቅት እነዚህንና የመሳሰሉትን ምልክት በመያዝ ጀርሲና የተሻሉ ዝርያ ናቸው የሚሉትን ማየት ይጠበቅብናል ማለት ነው። በግዢ ወቅት በጣም ተጠንቅቀን ልንገዛ ይገባናል። ምክንያቱም በኋላ ላይ በምንሸጥበትም ጊዜ የሚገዛን ሰው የመጀመሪያ መስፈርቱ የሚሆነው ዝርያው ጥሩ ነው ወይስ አይደለም የሚለው ነው ይሄም በዋጋ ላይ ከፍተኛ ልዩነት ስለሚፈጥርብን ቀድመን በግዢ ወቅት ዝርያው ላይ ጥንቃቄ ልናደርግ ያስፈልጋል ማለት ነው። ሌላው በግዢ ወቅት ማየት ያለብን ነገር የጥጆቹን እድሜ ነው። ሁሉ ጊዜ መግዛት ያለብን ጥጃ ወተቱን የጨረሰ ቢሆን ይመከራል። ምክንያቱም ወተት ስለሌለን ማለት ነው። ምናልባት ወተቱ ሊኖረን ይችላል። ወተቱ ካለን ነገሩ አስቸጋሪ ላይሆን ይችላል። ይህም ቢሆን ግን ምግብ የጀመሩ ጥጆችን መግዛት በጣም ወሳኝ ነገር ነው። ምክንያቱም ወጪ ስለሚቀንሱልን ማለት ነው። ሌላው ጥጃ ስንገዛ ማየት ያለብን ነገር የሰውነታቸውን አቋም ነው። ጥፍራቸውን፣ እግራቸውን በተለይ የኋለኛው እግራቸውን አስተውላልና ይገባል። ምክንያቱም የኋላ እግራቸው ቀጥ ያለ ነው ወይስ የተንጋደደ ነው የሚለውን ማረጋገጥ ያስፈልጋል። ምክንያቱም በተፈጥሮ ወይም ተሰብረው ሊሆን ስለሚችል እዚህ ጋር እንዲቦርቁ በማድረግ እንቅስቃሴያቸውን ማየት ያስፈልጋል። በተጨማሪም የጥጆቹ ቁመት ረዘም ያለ ቢሆን ይመከራል። በጣም ያልከሱ፣ በጣም ያልወፈሩ መሆኑን ማረጋገጥ ያስፈልጋል። ሌላው በግዥ ወቅት ጥንቃቄ ማድረግ ያለብን ጤንነታቸውን ነው። አፍንጫቸው፣ አይናቸው አካባቢ ፍሳሽ ነገር አለመኖር ማረጋገጥ ያስፈልጋል። ጭራቸው አካባቢ ደረቅ የሚሆን እርጥብ የሆነ ተቅማጥ አለመኖር ማረጋገጥ ያስፈልጋል። ሌላው አይናቸው በትክክል ማየቱን ማረጋገጥ ያስፈልጋል። እንዲንቀሳቀሱ በማድረግ ማረጋገጥ ያስፈልጋል። እዚህ ጋር አይናቸው እያየ የሚመስል ሆኖ ግን አይናቸው የማያይ ሊያጋጥሙን ይችላሉ። ይሄ አብሮ ከውልደታቸው ጋር የሚፈጠር ወይም ደግሞ በጨለማ ውስጥ ሲታሰሩ የሚፈጠር የአይን ችግር ነው። ስለሆነም እንዲንቀሳቀሱ በማድረግ አይናቸውን ቼክ ማድረግ ያስፈልጋል። በተጨማሪም ሳንነካቸው አይናቸው አካባቢ እጃችንን በማርገብገብ አይናቸውን እንደማያይ ማረጋገጥ ያስፈልጋል። ምላሽ ካልሰጡ አይናቸው ላይ ችግር አለ ማለት ነው። ሌላው ብዙ ጊዜ ጥጆች ወዳቸው ሊቆነዘር ይችላል። የዚህ ምክንያቱ አንደኛው ገመድ፣ ፌስታል፣ ጨርቅ በልተው ሊሆን ይችላል። ሌላኛው ደግሞ በቂ ወተት ባለመጠጣታቸውም ሊሆን ይችላል። ስለሆነም ወዳቸው የሚቆነዘሩትን በአንገዛቸው መልካም ነው ብለን እንመክራለን። በወተት እጦት የቆነዘሩትን በመኖ በተጨማሪም ወተት በመስጠት ልናስተካክላቸው እንችላለን። ፌስታል፣ ገመድ ወይም ባዕድ ነገር የበሉትን ግን በምንም መንገድ ልናስተካክላቸው ስለማንችል ይሄ አደጋው በጣም ከፍተኛ ስለሆነ ባንገዛቸው ብለን እንመክራለን። ምናልባትም በውስጥ ፓራሳይት ሆዳቸውም ሊቆነዘር ይችላል። ይሄ በሕክምና ሊድን ይችላል። እንዳጠቃላይ ግን በግዢ ወቅት ሆዳቸው የቆነዘሩትን ባንገዛቸው መልካም ነው ብለን እንመክራለን። ስናጠቃልለው በግዢ ወቅት ዝርያን፣ እድሜያቸውን፣ አቋማቸውን በተጨማሪም ጤንነታቸውን ከግምት ውስጥ በማስገባት ጥንቃቄ ልናደርግ ያስፈልገናል ማለት ነው። በእርግጥ ገበያ ላይ ካላቸው ተፈላጊነትና በኋላ ላይም አድገው ከሚሰጡት ጥቅም የሁለቱ ገበያ በጣም የተለያየ ዋጋ አለው። በተመሳሳይ እድሜ የዝርያ ደረጃ ላይ ለንጽጽር ቢቀርቡም አብዛኛው ሰው የሚመርጠው ሴት ጥጃ ነው። ነገር ግን ለሁለቱም ተመሳሳይ በጀት መድበን የሁለቱንም አዋጭነት ብንመለከት ተቀራራቢነት አላቸው። ምክንያቱም የዛሬ ጥጃ አድጋ ጥሩ የውሰት ትምህርት እንደምትሰጥ ሁሉ የዛሬውም ጥጃ አድጎ የተሻለ በሬ ሆኖ ለተሻለ የስጋ ግባት ወሳኝ እንደሆነም ምንም ጥርጥር የለው። ስለሆነም በግዢ ወቅት ተጠንቅቀን የምንገዛው ነገር ልናስተውል ይገባል። እዚህ ጋር ልናስታውስ የሚገባው ነገር በምንገዛበት ወቅት ምንጊዜም ቢሆን ጥርሳቸውን ከፍተን እንድናይ እንመክራለን። ምክንያቱም መሽረፍና አለመሽረፋቸውን ማረጋገጥ ያስፈልገናል። ብዙ ጊዜ በስራ አጋጣሚ ልጅናቸው ገና ናቸው ብለን የምናያቸው ጥጆች ሸርፈው ያጋጥሙናል። ይሄ በተፈጥሮ ይሆን በእንክብካቤም ጉድለት ቀንጨረው ስለሆነ ነው። የቀነጨሩትን መግዛት ደግሞ እርባታው ላይ በጣም ትልቅ ጉዳት ስለሚያስከትል ሁልጊዜ ጥርሳቸውን ልናይ ይገባል። ምክንያቱም ጥጆች መሽረፍ ስለሌለባቸው ማለት ነው። የሸረፉትን ከገዛን ወደ ኪሳራ እየሄድን መሆናችንን ልናረጋግጥላችሁ እንወዳለን። እስቲ አሁን ላይ ሦስት መቶ ሺህ ብር መድበን የሴትና የወንድ ጥጃዎችን አዋጭነት እንመልከት። አሁን ላይ የሁለቱን ዋጋ በንጽጽር ስንመለከት ከ3 ወር እስከ 6 ወር የምትገኝ አንድ ሴት ጥጃ እስከ 50 ሺህ ብር ትሸጣለች። ከ6 ወር እስከ 1 ዓመት የምትደርስ ሴት ጥጃ ደግሞ እስከ 70 ሺህ ብር ትሸጣለች። ከአንድ ዓመት እስከ 6 ወር የምትገመት ጥጃ ወይም ጊደር ደግሞ እስከ 100 ሺህ ብር ትሸጣለች። ስለዚህም ከሦስቱም አንዳንድ አድርገን ብንገዛ እንኳን 230 ሺህ ብር በጥጃ ግብይት ዋጋ እንከፍላለን። የቀረው 70 ሺህ ብር ደግሞ ለመኖና ለመድኃኒት ብናደርገው 300000 ብሩን ለሴት ጥጃ ኢንቨስት እናደርጋለን ማለት ነው። በተመሳሳይ ይህንኑ 300000 ብር ለወንድ ጥጃ ደግሞ ኢንቨስት እናደርገው። በአማካኝ በአሁኑ ገበያ ከ3 ወር እስከ 6 ወር እድሜ ያላቸው ወንድ ጥጆች ከ10000 ብር እስከ 20000 ብር ይሸጣሉ። ከስድስት ወር እስከ አንድ ዓመት የሚሆኑት ወንድ ጥጆችም ከ30 እስከ 50 ሺህ ብር ይሸጣሉ። ከአንድ ዓመት እስከ አንድ ዓመት ተኩል የሚሆኑትን ወይፈኖችን ደግሞ የአሁን ገበያ ስንመለከት ከ80 ሺህ እስከ 150 ሺህ ብር ይሸጣሉ። ስለዚህ በምንፈልገው ዝርያና በእድሜ ክልል በመደብነው ነው 300 ሺህ ብር ገዝተን ማርባት እንችላለን ማለት ነው። እርግጥ ነው በተመሳሳይ ዝርያና የእድሜ ክልል የሚገኙትን ሴትና ወንድ ጥጆችን ለውድድር ብናቀርብ የተሻሉት ሴት ጥጆች ናቸው። ምክንያቱም አድጋ ብትሸጥ ጥሩ ዋጋ የምታወጣም፣ የወተት ምርትም፣ ቀጥሎም ለእርባታው መስፋፋት ሌሎች ጥጆችንም ለመስጠት ሚናዋ ወሳኝ ስለሆነ ማለት ነው። እዚህ ጋር ማስታወስ የምንፈልገው ወንድ ጥጆችም ከስጋ በተጨማሪ ሚናቸው የጎላ ነው፤ ለኮርማ ወይም ጥሩ ዝርያ ለመስጠት፣ በተጨማሪም ገጠር አካባቢ ለሚኖሩ አርሶ አደሮች ከአበሾች ጋር በማዳቀል ጥሩ ዝርያ እንዲኖሩ ለመፍጠር፣ እንዲሁም ከአበሻ በሬዎች ጋር በማዳቀል እርሻ ለማረስ በጣም የሚመከሩ ናቸው። እንዲሁም ከበሻ በሬዎች የተሻለ አቅም፣ ጉልበት፣ ፍጥነት ስላላቸው ተመራጭነታቸውም የጎላ ነው። ስለዚህ ባለን አቅምና ባለን ፍላጎት ተመስርተን ሁለቱም የጥጆች እርባታ የተሻሉ ናቸው ብለን እንገልጻለን። በትንሽ ቦታ ቀስ እያለ የሚያድግ እርባታ ነው ማለት እንችላለን። በጣም በትልቁም ደግሞ ታስቡበት መስራት ቢቻል የጥጃ እርባታ በጣም አዋጭ ነው ብለን እንገልጻለን። አሁን ላይ በጣም ብዙ አርቢዎች ሴቶችንና ወንዶችን ጥጃዎች በመያዝ በሰፊው እየሰሩ እንደሆነ ማስታወስ እንወዳለን። ሴት ጥጆችን እያሳደጉ ሲደርሱ የሚሸጡ፣ በተጨማሪም ሴት ጥጆችን እያሳደጉ አስረግዘውም ከ250ሺህ ብር በላይ የሚሸጡ እንዳሉ እናውቃለን። ስለሆነም አዋጭነቱን በመረዳት ፍላጎቱና አቅሙ ካለ ወደዚህ ስራ መሰማራቱ እጅግ አዋጭ ነው ብለን እንገልጻለን። እንግዲህ ተመልካቾቻችን በዛሬው ዝግጅታችን ምን ያዋጣል ብለን ስለ ሴትና ወንድ ጥጃ እርባታ መረጃውን አቀረብንላችሁ ከመረጃውም ብዙ ቁም ነገር እንዳገኛችሁ ተስፋ እናደርጋለን እናንተም ያዋጣናል ብላችሁ ካሰባችሁ በዚህ ስራ እንድትሰማሩ እንጋብዛለን እስከ ዝግጅታችን ፍጻሜ ድረስ አብራችሁ ስለቆያችሁ እናመሰግናለን ዝግጅታችን ከተመቻችሁም ላይክ ሰብስክራይብ እንድታደርጉን እንጋብዛለን መረጃውም ይጠቅመዋል ብላችሁ የምታስቡት ሰው ካለ መረጃውን እንድታጋሩት እንጠይቃለን። በሌላ ዝግጅት እስከምንገናኝ ድረስ መልካም ስራ ጊዜ ይሆንላችሁ ብለን እንመኛለን። ጤና ይስጠልን።